የወተት ላም ግዢ ስንመርጥ ምርጫ ላይ በጣም መጠንቀቅ አለብን። ሰላም ጤና ስልን የአብዲ ዩቱ ቤተሰቦች እንዴት ናችሁ? ዛሬ ለወተት ላም አገልግሎት የሚሉ ላሞችን መምረጥና ምን አይነት ቦታ መጠቀም እንዳለባችሁ ለነገራችሁ መጥቻለው። እስከ መጨረሻ ከኔ ጋር እንድትቆዩ ግብዣዬ ነው። በአንደኛ ደረጃ ለወተት ላም ተስማሚ ቦታ መምረጥ ነው። ቦታ መምረጥ ስንል ምንድነው የምናደርገው? ደረቅና ነፋሻማ የሆነ ቦታ፣ እንዲሁም ደግሞ ጥሩ ተዳፋት ያለው ለምሳሌ በት የውሃ ሽንት እነዚህ እነዚህ ያስቸግራሉ። ስለሆነ ተዳፋቱ ቆንጆ የሆነ ቦታ መምረጥ አለብን። አየርን ደግሞ የአየር ንብረቱ መካከለኛ የሆነ ብዙ ሞቃት ያልሆነ ሌላኛው የሚያስፈልግ ነገር ምንድን ነው? በቂ የውሃ አገልግሎት መኖር አለበት። ውሃ ስንል አንድ ላም የሚታለብ ላም ማለት ነው። በአንድ ቀን ከ60 ሊትር እስከ 120 ሊትር ይጠጣሉ። ይሄ ደግሞ ምኑ ይወስናል? የሚታለቡ ላሞች፣ የአየሩ ሁኔታ ይወስናል። ስለሆነ በተለይ ሞቃት በሆነ አካባቢ ላሞች እስከ 200 ሊትር መጠጣት ይችላሉ። በቀን ከአምስት እስከ አስር ጊዜ መጠጣት ይችላሉ ማለት ነው። በተለይ ውሃ ስንሰጥ ውሃ ላይ በጣም ማሰብ አለብን። ብዙ ምሁራኖች ምን ይላሉ? ራስ የምጠጣውን ውሃ ለላሞች ስጥ ይላል። ስለዚህ ራሳችን የምንፈልገው ኳሊቲ እንደዚያውም ላሞችም ይፈልጋሉ። ስለሆነ ባይብሊካሊ ይሄንም ደግሞ ስጥ ይሰጣቸዋል ይላል። ስለሆነ ይህ ቃል በላሞቹ ላይ በደንብ ይሰራል። መኖን ከሰጠን፣ በቂ ውሃ ከሰጠን ላሞችን ወተት ይሰጣሉ። ስለሆነ ይህኛውን ማሰብ አለብን። ውሃ መሽመሽ ይጠጣሉ የሚለውን ማየት እሞክራለን። ውሃን በብዛት የሚጠጡት ከታለቡና ምግብን ከበሉ በኋላ በደንብ ስለምጠጡ ይህኛውን የመኖና የማለባ ጊዜን ኮንሲደር አድርገን ከወተር ትራፍ ወይ ደግሞ ከውሃ ገንዳቸው ውስጥ ውሃ መጥፋት የለበትም። ውሃ ጋር በተመለከተ ፋርማችሁን ሰፋ አርጋችሁ መስራት የምትፈልጉ ሰዎች የከርሰ ምድርን ውሃ መጠቀም ትችላላችሁ። ፋርሙ ስትከፍቱት ግን በብዛት ኢንፍራስትራክቸር አለው ወይ? እኔ የከፈትኩት የዴሪ ፋርምም ይሁን የማድለቡም ይሁን አንደኛው ትራንስፖርት በደንብ መግባት የሚችልበት ቦታ፣ የማብራት አክሰስ አለው ወይ? ይህኛውን ሁሉ ታሳቢ አድርጋችሁ ወደዚህ ፋርሙ መግባት ትችላላችሁ። ይህን ሁሉ ካዘጋጃችሁ እና ይህኛውን ታሳቢ ካደረጋችሁ በኋላ ወደ ምንድን ነው የምሄደው? ዋናው ወደ ሆነው የወተት ላም ግዢ እንሄዳለን። የወተት ላም ግዢ ስንመርጥ ምርጫ ላይ በጣም መጠንቀቅ አለብን። አንደኛው ማየት አለብን ቅርጻቸውን ነው። ቅርጻቸው ከኋላ ከጭራቸው ወደ ቀንድ ስታዩ መቶ ሰማንያ ዲግሪ ቀጥ ያለ መሆን አለበት። ሌላኛው ደግሞ ጎንና ጎናቸው ሰፋ ያለ መሆን አለባቸው። በተለይ አንገታቸው አካባቢ አንገታቸው ቀጠን ያለና ረዘም ያለ እንዲሁም ደግሞ ቀንዳቸው ከርቭ የሆነ ፊታቸው በጣም አነስተኛ የሆነ መሆን አለባቸው። ትልቁ ነገር የወተት ላምን ስንገዛ ትልቁ ፋብሪካቸው ጡታቸው ግታቸው ነው ማየት አለብን። ምንድነው? ግቱ ትክክል ነው ወይ? አንዳንድ ግቶች ከኋላ ከሁለቱ ሕግር ጀርባ ወደኋላ በጣም የወጡ ናቸው። እነዛ አይመከሩም። ሌሎቹ ደግሞ ወደፊት በጣም የገፉ ናቸው። ስለዚህ መሃል ላይ ያለ ወደፊት ግን ትንሽ የገፋ መሆን አለበት። ሌላኛው ነገር ምንድነው? የጡት ጫፍ የጡት ጫፍ አራቱም የጡት ጫፎች እኩል ሳይዝ ያላቸው መሆን አለበት። አንዱ የተዘባ አንዱ የወረደ መሆን የለበትም። ሌላው ደግሞ ቁስል ያሌለው የጡቱ የጡቱን ጫፍ የጡቱ ዙራ በሙሉ ቁስል ባይኖረው ይመረጣል። ሌላው እድሜ ነው። በተለይ የወተት ላሞች መውለድ ያለባቸው ከአምስት እስከ ስምንት፣ ከወለዱ ፈንክሽን አይደሉም ከላወት ነው የሚደረገው ከፋር። ስለዚህ የወተት ላም ምርት ውስጥ መግባት ደግሞ ይሄ ነፋር መጀመሪያ የምትፈልጉ ሰዎች ግደሮችን ብታስገቡ እርጉዝ የሆኑ ግደሮች፣ ያልወለዱ የወለዱ ከሆኑ ምናልባት ጡታቸው አካባቢ ችግር ሊሆን ይችላል። ስለሆነ በግደሮች ብትጀምሩ መልካም ነው። በተለይ በተለይ እድማቸው ከአራት ዓመት በታች ቢሆን ይመረጣል። እድሜን ደግሞ እንዴት ነው የምናውቀው? እድሜ የምናውቀው አንደኛ ቀንዳቸው ላይ ያለ መስመር አለ። ያን ቀንድ በመቁጠር ማወቅ እንችላለን። ሁለተኛ የምንገዛበት ቦታ ሂስትሪ ሊኖራቸው ይገባል። ሂስትሪ የኋላ ታሪክ ካሌላቸው መንገደኛ ላም ወይ ደግሞ መንገደኛ ግደር ነው የገዛችሁ ማለት ነው። ስለዚህ ሂስትሪ ታሪክ መኖር አለበት። እናትና አባት መታወቅ አለበት። በእናቷ በኩል ዘሯ የወተት ምርትን ካላት እችኛውም እናንተ ጋር ከመጣች እየጨመረች ነው የምትሄደው። ስለዚህ ምንድን ነው ዳታ ሪከርዲንግ ላይ በተለይ ማለት ነው። ከፋርም የምትገዙ ከሆነ ያ ፋርም የችኛው ግደር ይማል ልጅ እንደሆነች ጥርሳቸውን በማየት ነው። ሁለት የሸረፉ፣ አራት የሸረፉ ይባላል። ሁለት የሸረፉ ብትገዙ መልካሙ፣ ያልሸረፉ ማለት ሁለት ዓመት ተኩል ላይ ስለሚሸረፉ ያልሸረፉ መግዛት ትችላላችሁ። ዞሮ ዞሮ ግን ከአራት ዓመት በላይ ያልሆኑ ግደሮችን ብትገዙ መልካም ነው። ግደሮቹ ወይ ደግሞ ላሞቹ አራት ዓመት ሆኑ ማለት ሁለተኛ ልጅን የወለዱ ናቸው ማለት ነው። ጥሩ ዘርና ቶሎ የሚይዙ ከሆነ እነዚህ መግዛት ትችላላችሁ። በተለይ ስገዙ አንድ ወልዳ ሁለተኛም በሆዷ ያዘች ወይ ደግሞ የመጀመሪያ ልጇን የስምት ወር ወይ ስድስት ወር፣ ለምን እናንተ ጋር ከመጣች ብዙ ወጪ እንዳታስወጣችሁ እናንተ ጋር ቆይታ ቢያንስ ሁለት ወር ከቆየች በኋላ ከወለደች ብዙ ወጪ ስለሌላችሁ እንደዚህ አይነቶችን መግዛት ትችላላችሁ። ባህሪያቸው፣ አመላቸው፣ ጸባያቸውስ ምንድን ነው? የመራገጥ ባህሪ ያላቸው፣ የመዋጋት ባህሪ ያላቸው፣ ስትነኩስ የመራገጥ ከሆነ ወተቱን ወደ ኋላ ይመለሳዶ። ስለሆነ ስትነካኩ ፓልፒት ስታርጉ በጣም ሰላም ያላቸው ፍቅርን የሚያሳዩ ከሆነ እነዚህ ለወተት ምርቶች ይመረጣሉ። ስለሆነ እንዲህ አይነቶችን ብትገዙ መልካም ነው። በመጨረሻ የምላችሁ ነገር ላሞችን ለመግዛት ስትሄዱ ባለሙያን ብታማክሩና ባለሙያን ይዛችሁ ብትሄዱ ኢንቨስት የምታደርጉበት ገንዘብም ትክክለኛና መልካም ነገር ይሆናል ብዬ አስባለሁ። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ይህ ቪዲዮ የምጠቅማችሁና ለወዳጅ ዘመዶቻችሁ ሼር ማድረግ ትችላላችሁ። ይህንን ቻናል ሰብስክራይብ አድርጎልኝ እጅግ በጣም አመሰግናለሁ።